ኢትዮጵያ ባልተማከለ አስተዳደር ስር የነበረውን ጦር ከ118 ዓመት በፊት ጥቅምት 15 ቀን 1900 ዓ ም በዘመናዊ መልክ በማደራጀት መደበኛ የጦር ሰራዊት መገንባቷን ታሪክ ያስረዳል። የመከላከያ ሰራዊት የተመሰረተበትን ቀን ምክንያት በማድረግ የሚከበረው የዘንድሮ 118ኛው የሰራዊት ቀን በቢሾፍቱ ባህር ኃይል ተከብሯል። ኢትዮጵያ ከውስጥም ሆነ ከውጭ የሚያጋጥማትን ፈተና ሰራዊቱ የደም ዋጋ በመክፈል ነፃነቷንና ሉዓላዊነቷን አስከብራ ከትውልድ ወደ ትውልድ እንድትሻገ ገር የራሱን አሻራ በማሳረፉ ምስጋና ይገባዋል ሲሉ የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ተናግረዋል። ይህ ቀን የጀግናው የኢትዮጵያ መከላከያ ሰራዊታችን ክብርና ታላቅነት ይበልጥ ከፍ የምናደርግበት ውድ የሰራዊታችን አባላት ለሀገራቸው ለከፈሉት ክቡር መስዋዕትነት ያለንን ጥልቅ ምስጋና የምንገልጽበትና ለሀገራችን ጋሻ ሆነው በመቆም ላበረከቱት ጽኑ አገልግሎታቸው በፍጹም ቁርጠኝነት በሁሉም ፈተናና ድል ከጎናቸው ለመቆም ያለንን ጽናት የምናረጋግጥበትና ቃል ኪዳናችንም የምናድስበት ቀን ነው። ኢትዮጵያ ከስልሳ ዓመታት በፊት የባህር ኃይል የነበራት ሀገር መሆኗን ያስታወሱት የባህር ኃይል አዛዥ ቫይስ አድሚራል ክንዱ ገዙ በታሪክ አጋጣሚ ያጣችውን መልሶ በማደራጀት ከለውጡ በኋላ ጠንካራ ስራ መሰራቱን ጠቅሰው በሰላማዊ መንገድ የኢትዮጵያን ብሔራዊ ጥቅም ለማረጋገጥ ይሰራል ብለዋል። የባህር በር ጉዳይና የባህር ኃይል የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ሲሆኑ ለእኛ ለኢትዮጵያውያን የባህር በር ጉዳይ ከህጋዊ ታሪካዊና ፖለቲካዊ ምክንያቶቹ በላይ የሕልውና ጉዳይ ሆኗል። በቀጠና ያሉ ወንድሞቻችን በሰጥቶ መቀበል መርህ ተፈጥሮ ከቸረን ሀብት ተጋርቶ መረር መምረጥ ለሁሉም አዋጭ መንገድ መሆኑን በዚህ ዕለትና በዛ አጋጣሚ ማስገንዘብ ተገቢ ይሆናል። የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሀኑ ጁላ በበኩላቸው ኢትዮጵያ ሰላም፣ ልማትና የባህር በር ያስፈልጋታል፣ ይህንንም ለማሳካት ይሰራል ብለዋል መንግስት የጀመራቸውን የአገር ማንሰራራት ምልክት የሆኑ የልማት ተግባሮች እንዲሳኩ ለታገላችሁ መላው ሰራዊታችን ኢትዮጵያ ታላቅ ክብርና ምስጋና ታቀርብላቸዋለች። ኢትዮጵያ ሶስት ነገሮች ያስፈልጋታል፤ አንደኛ ሰላም፣ ሁለተኛ ልማት፣ ሶስተኛ የባህር በር። ሰላሳ አመት ተኝተናል። አሁን ነቅተናል። ጥያቄያችን እንቀጥላለን። ሰላምም ልማትም ባህር በርም እናሳካለን። 118ኛው የሰራዊት ቀን ከፍተኛ የጦር መኮንኖች፣ አመራሮች፣ የተለያዩ ሀገራት ወታደራዊ አታሺዎች እና የሰራዊቱ አባላት በተገኙበት በተለያዩ ሁነቶች በድምቀት ተከብረዋል።